ሰላም ጠና አስጥልኝ። እንዴት ናችሁ የቻናል ተከታታዮች? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደና ነኝ። እንዴት ናችሁ? ሁሉ ሰላም ነው?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 አመሰግናለሁ። እግዚአብሔር ይስጥልኝ። አሁን እዚህ ጋር አንድ ተለቅ ያለ ድንች ነው ይዤ የመጣሁት እሱን እንደዚህ ጽድት አድርገን መጀመሪያ እንልጠዋለን። ያው እንደዚህ አድርገን ከላጥን በኋላ እንደዚህ በክብ በክቡ እንቆራርጠዋለን። በጣም ስሳ እናደርገው መካከለኛ ነገር አድርገን ነው የምንቆራርጠው። እዚ ጋር መካከሉ ትንሽ ጠቆር ያለ ነገር ስላለው ሌላ ድንች እንደገና ልጭ ጨመርኩበት። ያው ጥቁር ጥቁር ያለውን ትቼዋለሁ እንጂ አንድ ተለቅ ያለ ድንች ከመጣችሁ በጣም በቂ ነው። በቃ ለአንድ ጊዜ ቁርስ በቂ ነው። ለሁለት ሰው መሆን ይችላል። ይሁን አድርጌ ከታትፊዋለው አሁን፣ ጎድጎድ ያለ እቃ ላይ እናደርግና እናለቀልቀዋለን። አንዱ ሁለት ሶስት ጊዜ እንደዚህ አድርገን በደንብ አድርገን ካጠምነው በኋላ ደገምገም አድርገን የውጽድት አርጌው አድርጌው ተመልሽ ያለው አሁን እዚህ ጋር መጥበሻ እጅ አለው። መጥበሻው ላይ ዘይት አድርገን ደግሞ እናበስለዋለን። እንደዚህ ዘይቱ ጋል ካለልን በኋላ እንደዚህ እያደረግን አስተካክለን ደግሞ እናበስለዋለን። ያው እንደዚህ ደራርበርን ብናበስለው ምንም ችግር ስለሌለው ለዛ ነው እየደራረብኩ ማበስለው። ድንቹ ላይ ትንሽ ጨውን እንነሰንስበታለን። ከስር ያለው ከበሰለ፣ እንደዚህ እያገለባበጥን የስረኛውን ወደ ላይ እያደረግን ሁሉም እንዲበስል እናደርገዋለን። ስራዬ እንግዲህ ሰዎች ዘንድ እንዲደርስ እንግዲህ ላይክ እያደረጋችሁ ስራዬን ሰዎች ዘንድ ብታደርሱልኝ በጣም ደስ ይለኛል። ያው እንድታስታውሱት ብዬ በየመሃሉ ላይክ አድርጉልኝ ለማለት ያክል ነውና፣ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም የሚጣፍጥ የቁርስ አማራጭ ነው። ከዚህ በፊት እንደዚህ ሰርቼ ከስድስት መቶ ሺህ በላይ ሰዎች ያዩት ቪዲዮ አለኝ። እሱ ትንሽ ከዚህ ትንሽ ለየት የሚለው ተፈቅፍቆ ስለተሰራ እና እንዲሁ ትንሽ ለየት ስለሚል ነው። እሱንም ካላያችሁ ብትመለከቱት፣ እሱ ደግሞ በጣም ቆንጆ አማራጭ ነው። ይሄኛውን ደግሞ የራሱ የሆነ አማራጭ ነው እና ለቁርስ እንዳማራጭ እንዲሆናችሁ እንደዚህ ደግሞ እንድትሰሩ ነው። ያኛውንም ካላያችሁ ተመልከቱት። ይሄው እንደዚህ የበሰለውን እንደዚህ እያወጣሁት ነው። ይኸው እሱ እየበሰለልን፣ እዚህ ጋር ደግሞ እንቁላል እዚህ ጋር አድርገን እንመታለን። አንድ ቲማቲም አምጥቻ አለ የተወሰነ ሰላጣ አለኝ እና እነዚህን በመጠቀም ነው የምንሰራው። ከዛ አራት እንቁላል ያደረግኩት ለሁለት ጊዜ ስለማደርገው ነው። ትንሽ ጨውና እንዲሁም ደግሞ ቁንዶ በርበሬ ጨምሬበታለው እንቁላሉ ላይ ማለት ነው። አንድ ላይ እንደዚህ አድርገን እንመተዋለን። ያው እንደዚህ አድርጌ መትቼዋለው። አሁን ደግሞ ቲማቲሙን እዚህ ጋር ደግሞ በክብ በክብ ደግሞ እዚህ ጋር እንቆርጠዋለን። ይኸው እንደዚህ አድርጌ ከትፊዋለሁ። እንዲሁም ሰላጣ ደግሞ አለን። አሁን ይኸው እዚህ ጋ እንግዲህ ሁሉም ስላወጣሁት ሌላ መጥበሻ ጥጄ ትንሽ ዘይት ከስሩ አለው። አሁን ድንቹን እንደዚህ በመደርደር ደግሞ እናዘጋጀዋለን። ያው እንደዚያ አድርጌ ደርድሬዋለሁ። ከዛ ግማሹን እንቁላል እዚህ ላይ እናደርገዋለን። ከዛ ሁሉንም እንዲዳረስል እናደርገዋለን። እዚህ ጋር የተወሰነ ቺዝ ተጠቅሚ። ያለው ቺዝ ካልፈለጋችሁ ቺዝ ባታደርጉበትን ትችላላችሁ፣ ግን ሲኖረው ደግሞ ያው የሚጠቀም ሰው ቢበላው በጣም ደስ ይላል። ጣሙን ቆንጆ ያደርግልናል። ከዛ የተወሰነ ሰላጣና እንዲሁም ደግሞ ቲማቲሙን አደረግኩበት። ከዛ ጫው ትንሽ አድርጌበታለሁ ለቲማቲሙ ላይ እንዲሁም ደግሞ ቆንዶ በርበሬ ጣማቸውን ቆንጆ እንዲያደርግልን ውሃውሃ እንዳይልብን ማለት ነው። ከዛ ቀስ ብለን እንገለብጠዋል። እንትን እጥፍ እናደርገዋለን ስናጥፈው ያው ድንች ስላለው ትንሽ ያስቸግራል፣ ግን እንደምንም ብለን እንግዲህ እንደዚህ ይወላችሁ ቆንጆ አድርጌ ገልብጨዋለው። በጣም የሚጣፍጥ ቁርስ ነው። በእውነት ሞክሩ፣ ትወዱታላችሁ። ው እዚህ ጋ አድርጌ አንደኛው ነው አውጭቸዋለሁ። የሚቀጥለውን ደግሞ እንደዛው በተመሳሳይ ደግሞ እንሰራዋለን። ይሄው እንደዚህ አድርገዋለው። ከዛ አሁንም ደግሞ እንደዛው ቺዙን እናደርገዋለን። የቀረኝን ቺዝ ጥቅሜ፣ ከዛ ሰላጣ አደረኩበት። ከዛ ቲማቲማችን እናድርጋለን። እንደዛው ትንሽ ጨውና ትንሽ ቁንዶ በርበሬ ደግሞ እናደርግበታል። ቀላል ቁርስ ነው። ለመስራትም በጣም እየቀለለ ስለሆነ እንደዚህ ያርጋችሁ፣ ደግሞ እናንተም ብትሰሩት ደግሞ ትወዱታላችሁ። ይው እንደዚህ ሆኖ ቆንጆ ሆኖ ደርሶልናል። እሱንም እናወጣና ደግሞ እናቀርበዋለን። ያው እዚጋ እንግዲህ እንደዚህ አድርጌ አቅርቤዋለሁ። እዚጋ ደግሞ ካቻፕ እና እንዲሁም ደግሞ ማዮኒዝ አለኝ እና ማዮኒዝ የተወሰነ አደረግኩበት። እንዲሁም ደግሞ ካቻፕና ማዮኒዝ እንቀላቅለን። ይሄን ከፈለጋችሁ ነው፣ ካልፈለጋችሁ እዚህ ጋር አለመጠቀም ትችላላችሁ። ብቻውንም መመገብ ትችላላችሁ። ግን እንደ አማራጭ ደግሞ እንዲሆናችሁ እንደዚህም አድርጋችሁ እንድትመገቡት ነው። እንግዲህ ይሄንን ደግሞ በመሀል እንትን ያልኩት ከዛ በቃ ላይ አድርገን እናቀርበዋለን። ያው የሚያምር በጣም ቆንጆ ቁርስ ነው እንግዲህ የሰራነው። ይሄውላችሁ እንደዚህ አድርገን ደግሞ ቆርጠን እንግዲህ ለእናንተ ለማሳየት ብዬ ነው እንግዲህ እዚህ ጋር እንደዚህ እንትን እያልኩ ያለሁት እና እውነት በጣም ትወዱታላችሁ። የሚጣፍጥ የቁርስ አማራጭ ነው። እኔ ቀምሻ አሳይቻችኋለሁ። እንግዲህ እስካሁን ከኔ ጋራ ስለነበራችሁ እጅግ አድጌ ከልቤ ነው የማመሰግነው። ስራዬ ሰዎች ዘንድ እንዲደርስ እንግዲህ ላይክ በማድረግ ደግሞ ስራዬን ሰዎች ዘንድ አድርሱልኝ። በጣም ነው የማመሰግነው። በሚቀጥለው እንግዲህ በሌላ ስራ ደግሞ እንገናኛለን። ሰላም ሁኑልኝ፣ ቻው። ይኸው እንደዚህ እንግዲህ እየቀመስኩ ነው እንግዲህ ቻው ብያችኋለሁ። በሚቀጥለው እንገናኛለን። እሺ ሰላም ሁኑልኝ።